እድል ጠቅላዩ ስለ ኦሮሞ ታሪክ ያወራሉ እንዴ? ስለ ኦሮሞ ታሪክ ሳወሩኮ ሰምተን አናቅም፣ አይተ ነው አናቅም። አንዴ ብቻ በለውጡ ማግስት አሜሪካ በሄድበት ጊዜ ስለ ነዲ ገመዳ ተጠይቆም ነዲ ገመዳ እንዴት እንደሆነ እና እኔ ያየሁት ቪዲዮ አይቶ ከዛ ለህዝብ ስናገር ነው ያየሁት። ከዚህ ውጪ ግን ምንም ስለ ኦሮሞ ታሪክ፣ ስለ ኦሮሞ ጀግኖች፣ ስለ ዋቆጉቱ፣ ስለ ጃለምሳዶ፣ ስለ ጃራ በገዳ ለተሰውት ብዙ ትላልቅ የኦሮሞ ምሁራን የኦሮሞ ጀግኖች ስለዛ ነገር ሳወራ አይተናናቅ። እውነት ለመናገር አልሰማንም። ግን ዛሬ ከች ብለዋል። ባሌ ውስጥ የሶፍ መርዋሻ አካባቢም ምን ያል ዑለማዎች እንደነበሩ እናም ከሰባት መቶ አመታት በፊት በስልሳ ቋንቋ ህዝብን ቁርአንን ሲያስቅ ሲያቀሩ እንደነበር ሲያስተምሩ እንደነበር በስልሳ ቋንቋ ብሎ እየነገረ ነው። የተጻፈለት ነው። በነገራችን ላይ ምነግሩንና እኔ በጣም ደስተኛ ነኝ። በነገራችን ላይ ጠቅላዩ ስለ ኦሮሞ ታሪክ፣ ስለ ኦሮሞ ጀግኖች ቢያወሩ ግን ኦሮሞን የሚመስል እርግጠኛ ነኝ። ጠቅላዩ ስለ ኦሮሞ ጠንቅቆ አያውቅም። ስለ ኦሮሞ መሆራን፣ ስለ ኦሮሞ ጀግኖች ለተሰዉት፣ ለምን እንደተሰዉ፣ ለምን እንደሞቱ፣ ለምን ዋጋ እንደከፈሉ ጠንቅቆ አያውቅም። ለምን ሰው እኮ ያደግበት ባህል ያደግበት ህዝብ ነው ብዙ ጊዜ የሚመስለው። ግን ሲያወራም እንደዛ ነገር ነው። ጀዋር አሁን ስታዩ ብዙ ጊዜም በኦሮሞ ምሁራን ስር ስላደገው በቃ ስለ ኦሮሞ ህዝብ፣ ስለ ኦሮሞ ምሁራን፣ ስለ ኦሮሞ ጀግኖች ይነግርሃልና ጀዋር ለዚህ ነው ኦሮሞን ይመስላል። ጀዋር ራሱ ኦሮሞ ነው ብለን ብዙ ጊዜ በፉል ኮንፊደንስ ድፍረታችን፣ ደረታችን ነፍትን የምናወራው ለዚህ ነው። ስለዚህም ጠቅላዩ እንደዛ ቢሆኑ በጣም ጥሩ ነው። በነገራችን ላይ አንድ እዚህ ጋር መርሳት የሌለብን ነገር ምንድን ነው? ጠቅላዩ ባሌ ላይ አይኑን ጥለዋል። ግን ባሌ ውስጥ የሚፈጠረውን ነገር ገና ባሌ ምን እንደምትመስል አብረን የምናየው ይሆናል። ባሌ ለፖለቲካ መጠቀሚያ ሆና እርስ በእርሳችን እንድንባላ የማድረግ ስራም ቢሆን ወይ ደግሞ ህዝብን ሀገርንን ለማሳደግ የሚሆን የምደረግ ጥረትም ቢሆን አብረን የምናይ ይሆናል። ቪዲዮን እስከ መጨረሻው ተመልከቱ። ባሌዎች እዚህ ስፍራ ላይ የዛሬ የ780 ዓመት በ60 ቋንቋ መድረሳ ያስቀሩ ነበር። በ60 ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁራን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በስልሳ ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች፣ ሼኮች ነበሩ። በሰሜን ያለውን የምንኩስና የቆሎ እየበሉ ቂጣ እየበሉ እውቀትን የመፈለግ ጉዳይ አጣጥለን፣ በደቡብ በምዕራብ ያለውን የዑለማዎች የአኗኗር ዘይ በዋሻ ውስጥ አይታቸዋል ጪሱ እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ። ማለት ይሄንን ንቀን ራሳችንን ንቀን ማንን ልናከብር ነው የምንተጋው? ብንፈልግም ባንፈልግም የታሪካችን አካል ነው። ይሄም ታሪካችን ነው፣ ያም ታሪካችን ነው። ሁለቱም ለምቶ፣ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱን ወደን አንዱን ጠልተን አይሆንም። ሙሉ ያደርገናል።